ሰበር ዜና ወድና የተከበራችሁ ተመልካቾቼ እንደምንዋላችሁልኝ ልኝ እንደምናልላችሁ ሁሉ ሰላም ሁሉም ምን ነው፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። የተወደዳችሁ የተከበራችሁ ተመልካቾቼ እንደምንዋላችሁ ልኝ እናለውላችሁ። አልሐምዱሊላህ። እናንተ እንዴት ናችሁ? ረመዛን እንዴት ይዟችኋል? እንዴት ነበር? ዛሬ አስራ ሁለተኛ ቀኑን ያዝን እንግዲህ ረመዛን አላህ ስብሃነ ወተዓላ ጾመው ከተጠቀሙት ባሪያዎች ይዘግበን። ዱዐ አድርጉ። ሶላታቸውን፣ ስያማቸውን፣ ዱዐቸውን ከተቀበለላቸው መልካም ባሪያዎቹ ያደርግን። ሁላችሁም ላይክ፣ ሸር አድርጉ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ እንዲታበረታቱን በተትና ጠይቃችኋለሁ። አላህ ስብሃነ ወተዓላ ሀገራችንንም ሰላም ያድርግልን። ህዝቦቿን እንዲሁም በሀሳብ በጭንቀት የሚሰቃየ ምስኪን ህዝብ፣ ምንም የሚያውቀውን የዋሆን ገበሬውን ህዝብ ሰላም እንዲያመጣልን ዱዓ አድርጉ። ሀገራችንም ደግሞ አላህ ራህመቱን እንዲያወርድልን፣ በሁሉም ነገር ሰላሙን እንዲያመጣልን ሁላችሁም ዱዓ አልኩ። ሰላሙን ፍቅርን፣ አንድነትን እና መተሳሰብን ያምጣልን። ለሀገሪቱ የማይበጅን ሰው ደግሞ ያስወግድልን እያላችሁ ዶአ አድርጉ። እንደ ማንኛውም ሀገር የኛም ሀገር እፎይታ ሰላም የምታገኝበትን ጊዜያት እያምጣልን ተመጋች በጣም ኢትዮጵያ ላይ አስፈሪ እና አስጊ ሁኔታ ላይ ነው። ማሻአላህ ከሶስት አመት ወይም ከሁለት አመት በፊት ኢትዮጵያ ላይ ማሻላ ፈጡር ምናምን በየመንገዱ ከሶስት አመት ወይም ከአራት አመት በፊት ማለት ነው። በየመኪና መንገዱ ፈጡር ተዘርግቶ ማሻአላህ ፈጡር ያስፈጠሩ እያለ ለምን ነው የምታስፈጠሩ ብለው በመከላከያ እነዚህ ፖሊሶች ምናምን ግርግር ከፈጠሩ ወዲህ ከዛ ወዲህ ፈጥኖ ላይ መንገዶች ምናምን እንደዚህ ጎዳናዎች ማስፈጠር ጎዳና ላይ ያሉትን ማስፈጠር ምናምን ቀርቷል ማለት ነው። የዛኒ ግን በጣም ነበር ደስ የሚለው ውሃው ተገዝቶ እንዲሁም ደግሞ የቻሉትን እያደረጉ መንገደኞችን ጎዳና ላይ የሚያድሩት ምናምን ጎዳና የሚቀመጡ ሰዎች ሲያስፈጥሩ ምናምን ያሉ ድባብ በጣም ነበር ደስ የሚለው ነው። ባል ላይ ታስታውሱ ከሆነ ደሴ ላይም በጣም ብዙ ግርግር ተፈጥሮ በጭስ እየተኮሱ ምናምን ሰዎችን ያስፈራሩ ማለት ነው። ፈጦሮን አስቆመዋል። እንዲሁም አዲስ አበባ ላይ እንዲዙ እንደዚሁ ደሴ ላይ ማ ሁለቴ ነው ሶስት ጊዜ ለሶስተኛ ጊዜ ሆነ ነው እንደዛ የተፈጠረው ማለት ነው። እና በእኛ ሀገር ላይ ምንም ነገር ብታደርጉ ሰላማዊ አትሆኑም፣ ሰላም አታገኙ። በዚህ ሀገር ላይ ግን አሁን ገብታችሁ እንደዚህ መኪና መንገድ ላይ የመታችሁ ስፍራ ዘርግታችሁ ራሱ ብታስቀምጡ ማንም ሰው የሚነገራችሁ ሰው የለም። ከቻሉ አሰላሙ አለይኩም ብለው የቻሉትን አድርገው ያልፋሉ እንጂ ካልቻሉ ደግሞ አርፈው መንገዳቸውን ይቀጥላሉ እንጂ ማንም ሰው ቀጥ ብሎ የሚያችሁ ሰው የለም። ከእኛ አገር ግን በጣም በጣም አስቸጋሪ በጣም አስጊ ዘመን ነው የኛ ዘመን። አላህ ይበዓድ ዐነል ሙሲባ ኢንሻላህ ለይጅብልናል ኸይር። ሁላችሁም ዱዓ አርጉ፣ አላህ ኸይርን ነገር ያምጣልን ችግሮችን ሁሉ እያስወግድልን እያላችሁ ሁላችሁም ዱ አድርጉ አላህ ስብሃነ ወተዓላ ኸይር ነገር ሁሉ ይወፍቀን። ቀን ረመዳናችን እንግዲህ ሀያ ሁለት ቀን ነው እየቀረው፣ አስራ ሁለተኛ ቀናችንን አስቆጠርና፣ አልሐምዱሊላ ረቢልዓለሚን ለዚህ ጊዜ ያበቃን ጌታ ኢንሻላህ ደግሞ ጾመን የምንጨርስ ያድርገን። ውድ ተመልካቾቼ ቤተሰቦች፣ የምወዳችሁ የማከብራችሁ ሰላምንና አንድነትን መተሳሰብን መተሳሰንን ያምጣልን አላህ ይጠብቃችሁ በያላችሁበት ቦታ ስራ ይለላችሁ ስራችን ቋሚ ያደርግላችሁ በአሁኑ ሰዓት ላይ ሁሉም መሻላ ስራ ነው ግን ደግሞ ከቤት ከመቀመጥ ስራችሁን አላህ ቋሚ ያደርግላችሁ ልፋታችንንም አላህ ይቀንስልን ገንዘባችንንም ይባርክልን እያላችሁ ዱዓ እያደረጋችሁ ስራችሁን ሰራሮ አላህ ይጠብቃችሁ፣ ይጠብቀን። በያላችሁበት የዓለም ዳርቻ ሆናችሁ የምትከታተሉ ቤተሰቦቼ እወዳችኋለሁ፣ አገባችኋለሁ። አላህ ይጠብቃችሁ፣ መልካምን ነገር ሁሉ ይወፍቃችሁ። ለቤት አዲስ የሆናችሁ ሰብስክራይብ አርጉኝ። በቀጣይ ቪዲዮ ውስጥ የምንገናኝ ሰላም ሰንብቱልኝ እያልኩ የምሰናበታችሁ ይሆናለሁ። አሰላም አለይኩም ወረሀመቱላሂ ወበረካቱሁ።